ብዙ ዓመታት በፊት በኢትዮጵያ ምድር ላይ የኖረች ክርስቶስ ሰምራ የተባለች ቅድስት ሴት ነበረች። እርሷም በጣም ደግ ጥበበኛና በሕይወቷ እምነቷን በአምላኳ ያጸናች ነበረች። ነገር ግን ወደ ቅድስና ሕይወት የመጣችበት መንገድ ቀላል አልነበረም። አምላኬን በሙሉ ልቤ ማገልገል እፈልጋለሁ። እድሜዋ ለአቅመ ሔዋን ስትደርስ ወላጆቿ የኢየሱስ ሞዓ ልጅ የሆነውን ሰምረ ጊዮርጊስን አጋቧት። አስር ወንዶችና ሁለት ሴት ልጆችን ወለደች። እርሷም ልጆቿን በስርዓትና በሕገ እግዚአብሔር አሳደገቻቸው። ነገር ግን አንድ ቀን ክርስቶስ ሰምራ ስህተት ሰራች። በቤት ውስጥ ከሚያገለግሏት አገልጋዮቿ አንዷ ላይ እርኩስ መንፈስ አደረ። አልታዘዝም ማለትም ጀመረች። ይህን ጊዜ ቅድስት ክርስቶስ ሰምራ ደጋግማ መከረቻት። ያቺ ብላቴና ግን ልትመከር አልቻለችም። አንድ ቀን ጥፋት አጥፍታ በጣም ትናደድና ስሜቷን መቆጣጠር አቅቷት ትጎዳታለች። አገልጋይቷም ትሞታለች። ወይኔ ምንድን ያደረግኩት! ይህም የነፍስ ግድያ ይሆንብኛል። አምላኬ ሆይ ይቅርበለኝ ይቅርበለኝ እባክህ ብላ አምርራ ለቀሰች። ወደ እግዚአብሔር በጸለየች ጊዜ ፈጣሪ አገልጋይቱን ከሞት አስነሳት፣ ውስጧም በሐሴት ተሞላ። ይህ አጋጣሚ የሕይወቷን መንገድ ቀየረው። እንዲህም አለች፣ በዓለማዊ ሕይወት ውስጥ ስኖር ይህን ተአምር ካደረገልኝ በምናኔ ሕይወት ብኖር ደግሞ ምን ያህል ድንቅ ስራን ያደርግልኛል? በማለት ባለቤቷንና ልጆቿን እንዲሁም ወላጆቿን ትታ መነኮሰች። ነገር ግን የመጨረሻ ልጇ ህፃን ስለነበር ወደ ደብረ ሊባኖስ ገዳም በገባች ጊዜ አብራ ይዛው ሄደች። ወደ ገዳም ስትደርስ ግን ሌላ ፈተና ገጠማት። ገዳሙ የሴቶች ብቻ በመሆኑ ልጇ መግባት እንደማይችል ትረዳለች። እርሷም ልጇን በዚያው አስቀምጣ በገዳሙ ውስጥ በጸሎት፣ በጾም እና በስግደት ስትተጋም ቆየች። ልጇ ግን እናቱን ባጣ ጊዜ አለቀሰ፣ ተራበም። በደጃፉ ስታልፍ የነበረች አንዲት ሴት ልጁን ተጠግታ ልታነሳው ብትሞክር መልአኩ ቅዱስ ሚካኤል ፈጥኖ ደርሶ ነጥቆ ወደ ሰማይ ወሰደው፣ ወደ ገነትም አስገባው። መልአኩ ቅዱስ ሚካኤል ለቅድስት ክርስቶስ ሰምራም ተገልጾ ልጇ በገነት እንዳለ ነግሮ አጽናናት፣ ወደ ጣና ባሕርም መርቶ ወሰዳት። በዚያም ለአስራ ሁለት አመት በባህር ውስጥ ገብታ ሰውነቷ ተበሳስቶ አሳዎች በውስጧ እስኪያልፉ ድረስ ቆማ ጸለየች። ጌታችን ኢየሱስ ክርስቶስም ተገልጾ ቃል ኪዳን ሰጣት። አስር አክሊላትም ወረዱላት። እናታችን ክርስቶስ ሰምራ ደግና ሩህሩህ ነበረችና ጌታን እንዲህ ብላለመነችው አቤቱ ፈጣሪ እኔን ባሪያህን ከክፉ ነገር ሰውረኸኛልና ዲያብሎስን ትምረው ዘንድ እለምንሃለሁ። ይኸውም ስለ አዳምና ስለ ልጆቹ በጠቅላላውም በዓለም ያሉ ስለ ሰዎች ሁሉ ስጋቸው፣ ስጋዬ ስለሆኑ እንዳያስታቸው ክፉ ስራም እንዳያሰራቸው ብዬ ነው፣ ማርልኝ ማለቴ አለችው። ጌታችንም ቅዱስ ሚካኤል ወደ ዲያብሎስ እንዲወስዳት አዘዘው። ሲኦል ሲደርሱ ምሕረትን የሚፈልግ ከሆነ እንድትጠይቀው ቅዱስ ሚካኤል ባዘዛት ጊዜ እራችው ከፈጣሪህ ጋር ላስታርቅህ ብዬ ነው አለችው። እርሱም መልሶ ብሎ እጇን ይዞ ወደ ሲኦል ወረወራት። በዚያች ቅጽበት ቅዱስ ሚካኤል ሲኦልን በሰይፉ መታው፣ ተከፈተም። በውስጡም ብዙ ነፍሳት እርስ በእርስ ሲነባበሩ አየች። ነፍሷም ታበራ ስለነበር አስር ሺህ ያህል ነፍሳት መጥተው በላዩ ሰፈሩባት፤ ከሲኦልም ይዛቸው ወጣች። እነዚያን ነፍሳት የማረላትንም ፈጣሪዋን አመሰገነች። ጌታችን ኢየሱስም ለእናታችን ክርስቶስ ሰምራ ማረፊያዋ በእመቤታችን ቅድስት ድንግል ማርያም በስተቀኝ እንደሚሆንና ስሟ ከእንግዲህ በኋላ በትረ ማርያም ተብሎ እንደሚጠራ ነገራት። እመቤታችንም ተገልጻ፣ ወዳጄ ክርስቶስ ሰምራ ሆይ አንቺን የወለደች ማሕፀን የተባረከች ናት። አንቺንም አጥብተው ያሳደጉ ጡቶች የተባረኩ ናቸው። አንቺንም ያዩ አይኖች የተባረኩ የተቀደሱ ናቸው። አንቺንም የሚያመሰግኑ ንዑዳን ክቡራን ናቸው። ያንቺን ገድል የሚሰሙ የሚያሰሙ የተባረኩ ናቸው አለቻት። ከዚህ በኋላ ሥጋዋ ከነፍሷ ተዋህዶ ወደ መሬት ተመለሰች። በቁመቷ ልክ ጉድጓድ አስቆፍራ፣ በዙሪያዋ ጦሮችን አስተከለች። ይህም ወደፊትና ወደ ኋላ በምትልበት ጊዜ እንዲወጋት ነበር። ለአስራ ሁለት አመትም እየሰገደች ኖረች። ጌታችንም እንዲህ አላት አንቺን የሚወዱ ስምሽንም የሚጠሩ ዝግርሽንም የዘከሩና በዓልሽን ያከበሩ እስከ 12 ትውልድ እምርልሽ አለው። እንዲሁም ከስዕለ አድኅኖ ላይ እንደምንመለከተው ጌታችን ለእናታችን ለቅድስት ክርስቶስ ሰምራ አስራ ሁለት አክናፎችን እና አስር አክሊላትን ሰጥቷታል። እናታችን ክርስቶስ ሰምራ ነሐሴ 24 ቀን በ375 ዓመቷ ነፍሷ ከስጋዋን ተለይቶ መላእክት ታሳረጓት።